አሁን መዝሙር አዳምጥና ፈታብዬ ረብተኛው ህልም ማየት የለም። እግዚአብሔር ይውሰድ። በእውነት እውነቴን ነው። በጣም ወደ ጌታ መቅረብ ሰላም ይሰጣል። እኔም ሰላሜን ስላገኘው እንጂ ጥብስ ሳይጠፋ ቀርቶ አይደለም። በዛ ላይፍ ውስጥ ሆኜ እኮ ብዙ ብር አገኛለሁ። ምንም ይቅር ጌታ መስክሬ፣ ምንም ነገር ይቅር ምንም የቀራብን ነገር ምን ደሞ ይቀራል? እንዲህ ወዜ ራሱ ጨፍ ብሎ ምንም የቀራብን ነገር የለም። ዮኒ፣ የዘላለም የዘላለም የዘላለም አብትኮ አሁን እኔና ዮኒ የያዝነው መንገድ አለ። ጂፔዝ እየነዳን ነው፣ ከኋላ ተከተሉ። መጫን ብቻ ነው ያለባቸው። ተከተሉ። አድሬሱ ል ወደ ጌታ የአራዳ ልጅ ያመለጠ ነው። በጌታ የሆነ ነው። በእውነት የዘላለም ሕይወት ያመቻቸ ነው። የአራዳ ልጅ ስድቡ ምናምን የትማ ያስገባል? ያን ይወትተነዋል። የለም እንደዚህ ምናምን አሁን በፊት ይውላችሁ በፊት ለቆሻሻ ወረ የምንጠቀምበትን ምላስ አሁን አስተካክለናል። በፊት በፊት ወለም ብሎ ነበር። አሁን ደግሞ ተስተካክሎ ቀጥ ብሏልና የምትናገረው የምጣፍት አካሄድ ምናምን፣ የአማረ አለባበስ፣ የአማረ አዋዋል፣ የአማረ ሆኗል። ተለይተለይቷል ሁሉ ነገር እውነትን ነው ምላቸው የሆነ በቃ ተቀይሯል። ብዙ ጊዜ እራሳችሁን ለራሳችሁ ባሉ የሚሰጡት እራሳችሁ ናቸው። ምን አዋዋላቸው መቀየር አለባቸው አነጋገር አረማመድ አበላሎ፣ ሳይቀር በነገራችን ላይ ሙሉ እዚህ ምናምን የምር ጠረናችሁ ይቀየራል። ስትሄዱ በቃ የሆነ ቸርች ሄዳችሁ ወጥ ገብታችሁ ስትወጡ አይታችኋል። ስትገቡ ራሱ የምሰጣችሁ አግ የተለየ ነው። በቃ በእናታችሁና በአባታችሁ ያልታቀፋችሁ ንቅ ሀግ ነው የምታገኙት። እውነት ገባ በሉና አትከፍሉ ወይ አትሰደቡም። ገባ ብላችሁ ይውጥ በቃ ከዛ በኋላ እኔ እቀጣለሁ። እንዲስም ማኛው ተሳዳቢ ነበር። የእውነት በጣም ደስ የሚል ቦታ ነው። በነገራችን ላይ እኔ በጣም ደስ ብሎኛል። በጣም በጣም ደስተኛ ነኝ። አይኖረኝ ከፈለገ ምንም ነገር አይኖረኝ ጌታ ነው የምላችሁ። እና የዘላለም የዘላለም ይቻለውእና ተከተሉ። አንተ ልስቅ ትችላለህ። ለአንተ የፈለግኩ ማለት ስም ልትሰጠኝ ትችላለህ። የፈለግኩን ስም ብለ መሳለብ ትችላለህ። የፈለግኩን ብለ መናገር ትችላለህ። በእኛ ሁሉ ማውራት አይከለግ መከልከል አንችልም። ግን ጠንካራ ስትሆን ራስ ምናምን ጠንካራውን ስታይ እየበረታ ነው። በእኔ ያረኩት የለም፣ አልዋሽህም። በእኔ ምላስ በእኔ ማንነት የሚገለጽ አይደለም። እውነት ነው የምነግርህ። እኔም አልችለውን ነው ጌታ ያደርግልኝ። እኔ አልችለውማ ለሁለት ቀን ላስላስ ሳላደርግ ያው አልኩበት የለም፣ እኔ አልችልም በእኔ ውስጥ ያለው ነው የቻለው እንጂ እኔ አልችልም። አሏሽ በእኔ ውስጥ ያለው ጌታ ሀያ ያለው እሱ ነው የቻለው እንጂ እኔ በፍጹም በፍጹም አልችልም። እሱ ግን በጣም አድርጎ ችሎ አንደበቴን ቀየረው እና ለራሱ አስጠቀመኝና ክብሩን እሱ ይውሰድ። ገረሙኝ ማለት ነው። በፊት እንደዛ ስሳደብ ምናምን ኩማ ጀግና፣ በርታ ምናምን እያለ ያጨበችበል ዛሬ እንደዚህ ተቀይረ፣ ነው ነጭ ነው። አሁን ለምሳሌ ሱሰኛ ስትሆን ገንዘብ አታታቅም በፍጹም። ሱሰኛ የሆነ ተቸግር አታውቅም። ለጫት ለሲጋራ ለመጠጥ የሚከለክል የለም። እውነተኛ ስሜትን ስትናገር ራበኝ ስትል ነው ሰውም አይረዳም። ይ አስቅሙኝ አጠጡኝ፣ አስጨሱኝ ምናምን ላይ ሰይጣን ይሰራዋል። ሰንቴ ስትሳደብ ሰይጣን ይሰራል። አሁን ለምሳሌ ጆካ ራሱ ገበያው ቀዝቅዞበታል። ጆከር ሲልጥ አንበሳ በአንበሳ ነበር፣ ነው የምልህ እናትን ሲያንጓጥ ልጆችን ሲሰ ማንንም ሲሰድብ ጆከርን አንበሳ ነበር የሚወድለት አንበሳ ነበር የሚዘምለት። አሁን በስርዓት መሆኑን ሲያውቁ ገበያውን አቀዘቀዙት። ስለዚህ በጣም ዲያብሎስ የሚሰራበት መንገድ በጣም በጣም ከባድ በጣም ከባድ ነው። አቶ ጣምስለኝ አዛማም እ ባለፈው ምናምን ናት እመለሳታለሁ ስድባ አስጀምረኝ ማጥ ምናምን ያለ ዳለቻ እኔ ስድባ አስ ጀምረኝ ማጥ ምናልኛል። በነገራችን ለፓስተር እንደሆነ ታውቃለህ፣ ዳለቻ ፓስተር እንደነበረ ሊሆንም አይችልም። ኢምፓስ ከዛ ህይወት በዚህ ደረጃ አይወጣም የፈለገ መጽሐፍ ቅዱስ ያውቃል፣ አረ በደንብ በደንብ ያውቃል። ጎበዝ ነው፣ ግን መንፈሱ አሁን በውስጡ የለም። እውነቱን ነው ምነገ፣ መንፈሱ የለም። ወደዛ መንፈስ መመለስ አለበት። እየወዳ እኳ አውቋበት ነው። አዎ እሱን ነው ምለ። ያን መንፈስ ወደ መልካም ማምጣት ከብዶታል፣ ዶታል። ገብቶሃል? ግርግሩ ምናምን አዲስ ስለሆነ እንደዚያ አይነት አቴንሽን ለሱ ግርግሩን ወዶታል። ማለት የሆነች ልጅ አለች እና ሰባት ዓመት ምናምን ያስተማራት እና እሱ ነበር። አውቀህ ግን አልኩህ እኮ መገለጥ እንጂ ጌታ ማወቅ አይደለም። ሲገለጥልህ ነው የሚያረጋጋ፣ የሚያሰክንህ፣ የሚገርሙ ንግግሮች የሚኖሩ በዛ ነው አሁን እሱ አቴንሽኑ ብርቅ ሆኖበታል። ምክንያቱም ከዚህ በፊትም ገንዘብ አለኝ ወርቅ አለኝ ቤቴ እንደዚህ ነው መኪናዬ እንደዚህ ነው ብሎ ማንም አቴንሽን ሰጥቶት አያውቅም። እችን ሰሞኑን ነው አቴንሽን ያገኝበት በዛ ያችን ይፈልጋታል። በጣም በራሱ ላይ አልሰራም። ማን ፐርፌክት ብሎ ነው የሚያስበው? የሰው ልጅ ሆነ ፐርፌክሽን ነኝ ብለህ ካመንክ በቃ ፌል አድጋ፣ ከማንም ምክር ልትቀበል አትፈልግም። በእኔ ላይ ጉለት አለ ብለህ ስታስብ ነው ከሌሎች ወንድሞቼ እናቶች ያቺን ነገር መቀበል የምትችለው። እንዴ ዘጠኝ ሰዓት ቁጭ ብለው ሰው የሚያሰዳድብ ሰው ነው ይሄ። በጌታ የሚደረግ ነው? ጌታን የሚያቅሰው እንደዚ ያደረጋ ዘጠኝ ሰዓት አንድ ቀን ደግሞ ወደ አምስት ሰዓት ማን ነው ስሟን፣ ጂጂን እና ጆከርን አስተዳድ ደስ ብሎታል። በቃ እኔ ትገለኛለህ። አንድም ቀን አምጥቼ ቤቴ ላይ ሰው ያሰዳደብኩት አንድ ሰው የለም። አንድ ሰው ነው የማወራው። ብዙ ዘመናት ፔጅን ተጠቅሜያለሁ። አንድ ቀን አምጥቼ ሰው አሰዳድቤበት አላውቅም። ለአንድ ቀን ያውም በጌታ ሳሉ ራሴ ልሳለው እንጂ ሰው አምጥቼ በፍጹም አላርጎም። አይደረግም። በተለይ በጌታ ከሆንክ አርአያ ነው መሆን ያለበት። አርአያ መልካም ነገር ብትሰራበት ነው ጥሩ። እና ያንን ነው ድመቴ ውጭ ካልወጣሁ እያለ ነው መሽቶበት፣ አልፎ አልኩ የሆነ ማይሎ ዩ ኖ ምን ምን ነው ውጭ ለምዷል ፓሪ ምናምን ለምዷል አለ ሚስቶች አሉት ላሶት ፓሪ ለምዶት ነው በነፃነት ነው የሚኖረው ውሻ ያላቸው ድመት ያላቸው አበሾች፣ አሜሪካ አበሾች ከሆኑ ከቤት አያስወጡ። አብረው ካሉት ለቀዋለሁ እንደርግ ደርሶ ይመጣል። አትራምሶ ይምጣ ነው። አዎ ይመቸው። ወንድ ነው ያስወልዳል እንጂ ወልዶ አይመጣ። ይመቻል። ሌላ የፈለግኩ ብዙ ጊዜ ሶሻል ሚዲያ ላይ የሆነ ስድብ ደግሞ እውቀት አይፈልግም። በነገራችን ላይ በአለጌ መሆኑ የሚጠበቅብና እውቀት አይጠይቅማ። ያ እና ብዙ ጊዜ ሶሻል ሚዲያ ላይ ትረባና ስድብ እኮ የተለያየ ነው። የምር የምር እኔና እንቁርታ አንመቻችም። አሁን ሌት ግን ትመናቸው ትመችኛለች ማለት ታርቀናት፣ ግን የሆነ የምትመችኝ ሙዱ አለኝ። የሚያስጠላኝ ሙዶ አለኝ። አዎ አሁን ለምሳሌ እኔ በጣም የገረመኝ ስለፈለገ ጉዳይ ለሆነ ጥቁር ስታብራራ ሰምቼ፣ ከዚህ በፊት ደግሞ ስለ ማን ነው ስሙ ስለ ቤት ታየ ስለሌላ ነጭ ልታወራ ብላ ያለችው ነገር እጅግ ያሳፍራል። በጣም ይደብራል። ከኛ አልፎ ለሌላ ዓለም የእኛን ጉድ መናገር። በስመ አብ እግዚአብሔር አምላክ ይቅር ይበላት። እኔ በጌታ የምትለው ነገሯ እና አንዳንድ ነገሯ አይመቸኝም፣ እንጂ በጣም የሆነ አላላሰው ይመቸኛል። ቀስ ብላ ተረጋግታ ቁጭ ብላ ምናምን ምናምን ምን አለ መሰለህ፣ አንዳንዴ እግዚአብሔር ሁሉንም ያለው እግዚአብሔር ሁሉንም ያለው። እውነቴን ነው የምነግርህ። ቀስ ብላ አረጋግታ ስላደረገች መልካም ነች ማለት አይደለም። አይደለም፣ መልካም ነች፣ እኛ መልካም ነች እያልኩ አይደለም። እንናገረው፣ ገባህ? መልካም መልካምነት አይደለም ይሁን፣ ይኸውልህ እያልኩህ ያለው በሌላ አለም ላይ ኢትዮጵያውያኖች እንደዚህ ናቸው እንዲባል ማድረጓን ረስተዋለች። በእሷ ቤት ትክክል አይለኛ እንግሊዝኛ ተናጋሪ ናት። ምንድን ነው ጥቅሙ? የሌላ ዓለም ኢትዮጵያውያን እንደዚህ ናቸው እንስሳ ነው እንደዚህ የሚያደርጉት እንደሚባል ረስተዋለች። በእሷ ቤት ማውራቷ ብቻ ነው። እህቶቻችን ቆንጆ ስላልሆኑ ራሳቸውን እያዋረዱ ነው እያለች የሴቶቹን መናገራቸው ነው። ይሄን ነገር ትክክል አይደለም። ማስተዋል እንዴት ያቅጣጣል? እኛው እኛው በኛው እንላላስ አሳልፈ አንተ ለማያውቅ ዜጋ ቲክታክ ላይ ለመጣ ለሌላ ዜጋ አምጥተህ የራሴን ነገር ታደርጋለህ። በጣም ደስ አይልም። በጣም ደስ አይልም። በእውነት በእውነት በእውነት ይሄ ኢትስ አንቢሊቨብል። እኔ አንድም ቀን ወንድምናቶችን ለሌለብሽ ዜጎች እንዲህ ናቸው ብዬ ያልኩበት ዘመን የለም። ብዙ ጊዜ ቆይች ያለው ሶሻል ሚዲያ ላይ አነብዴ ይሄድ። በጣም ነው የሚያሳዝነው፣ በእውነት ያሳዝናል። በፈለገው አለም ብትሆን ይሄ ትክክለኛ መንገድ አይደለም። በርዝነት የማ የዲያብሎስ ስራ የተንኮል መንገድ የዲያብሎስ ግልጹ መናገር ይሻላል። ግልጹ እኔ አልሳደብም ብሎ በጣም አንተን የሚያጠፉ ነገሮች መስራት ከመግደል መሽተን አነሰ ማስተናነሰ ያ ትክክለኛ አይደለም። እኔ በምን ራሷን ልክ አድርጋ እንደምታይ ግራ ነው የሚገባ። እኔ አሁን ለምሳሌ እኔ ስትናገረኝ አይደብረኝም ነበር። የማይደብረኝ ለምንድን ነው? የራሴን ቪዲዮ ነው፣ ኤዲት ምታ እንደፈለገ ኤዲት ትደረግ። የሆነ የማኛ አይሞቀው አይበርድም። ሚሊዮን ጊዜ ኤዲት ቢደረግ የኔ ቪዲዮ ምንም አይመስለኝም። ገባ። ለዛ አምስት መቶ ሰው ብሎ ፋፊ ደንግጦብኛል መግባቴ ነው ፋፊያ፣ አይዞ። ለምን አንድ ሰው አይሆንም? ምን አይሞቀኛ አይበርድ። አንድ ሰው ቢቀር ደስታ። ምን ለማለት ፈልግ ነው? ዮኒ ማኛ ወርዳሃል። በጌታ ከሆንክ ለማለት እኔ ዱርዬ ምን ያደርግልኛል? እኔ ሰላም የሚፈልግ ሰው እንጂ ስድብ ብፈልግማ ኖሬበታለሁ እኮ በቲክታክ ታሪክ፣ ሰላሳ ሺህ ሰው ያየው ሰው ነኝ። የሚደንቅ ነገር አይደል የሚጨምር የሚቀንስ ነገር አለው? ለኔ አይዞህ፣ አትሸበር። አንተን ቪው የሚያስደነግጠህ እኔ አስደንግጦኝ አያውቅም። ልዩነት አለ። የሚደንቅ ነገር አለው። ምን ሊመጣ መቶ ሺ ሰው ቢያይ ምን ሊመጣ ቅድስና ካልሰራህበት፣ የወዲህ ማኛም ማወቀው ሰው የለም። ከተመ ዘርማን ዘር ያገኛል።